ሁለተኛው ሀገር በቀል ኢኮኖሚ ማሻሻያ የማክሮ ኢኮኖሚ መረጋጋት ምርታማነትና ተወዳዳሪነትን ለማጠናከር የኢንቨስትመንት ንግድ ከባቢን ማሳደግ እንዲሁም የመንግስት የመፈጸም አቅምን ለማጎልበት ነው። ወደ ትግበራ የገባው ይኸው የኢኮኖሚ ማሻሻያ የ2017 በጀት ዓመት የሶስተኛው ሩብ ዓመት የ100 ቀናት አፈጻጸምና የተሟላ ማክሮ ኢኮኖሚ ትግበራ የ9 ወራት አፈጻጸም ሲገመገም ስኬታማ አፈጻጸም የተመዘገበበት እንደሆነ ተገልጿል። ኢትዮጵያ በአራቱ የኢኮኖሚ ምሰሶዎቿ የተሻለ ስኬት ማስመ መዝገባዋን የገለጹት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ 84 በመቶው የኢኮኖሚ እድገት ለማስመዝገብ የተያዘው እቅድ እንደሚሳካም ገልጸዋል። አምስቱን የእድገት ምንጮች ግብርናን፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝምና ዲጂታል ኢኮኖሚ ወሳኝ የእድገት ምንጮች ናቸው። በዚህም ምክንያት ከአንድ መር ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ መሸጋገራችንን በደንብ አድርጎ ያረጋገጠ የሪፎርም ስራ የተሰራበት እና እነዚህም ዘርፎች የሚያስፈልጋቸው ሪፎርም የሚያስፈልጋቸው ኢንቨስትመንት ማሻሻያዎች የተደረጉበት ነው። ስምንት ነጥብ አራት በመቶ የኢትዮጵያ ኢኮኖሚ እንደሚያድግ በዚህም በተለይ ማኒፋክቸሪንግ ዘርፍ እድገት ከሎቤዝ እየተነሳ ያለ እንደመሆኑ እድገቱን የሚመራ መሆኑን ያሳያል። ኢንዱስትሪ በአጠቃላይ ጥ 8 በመቶ ያድጋል። ማኒፋክቸሪንግ ግን በ12 በመቶ ያድጋል። ሌሎቹም ዘርፎች ግን ሮበስት የሆነ በጣም ጠንካራ ፖዘቲቭ የኢኮኖሚ እድገት እንደሚያስመዘግቡ ነው እንግዲህ የመጀመሪያው ግመታ ያሳየው። ባለፉት ዘጠኝ ወራት መንግስት ምንም አይነት ብድር ከብሔራዊ ባንክ አለመውሰዱን የገለጹት ሚኒስትሯ ይህ የኢኮኖሚ ማሻሻያው ውጤት ነውም ብለዋል። የኢኮኖሚ ማሻሻያውን ተጽዕኖ ለመቋቋምም ድጎማ መደረጉን አብራርተዋል። የሪፎርም ውጤት የሆነና ወሳኝ የማክሮ ኢኮኖሚ ጤንነት አመላካች የብድር ሁኔታ ነው። የእዳ ሁኔታ ከጂዲፒያችን ከኢኮኖሚያችን አኳያ እንደምታውቁት ይሄ የአገር በቀል ኢኮኖሚ ሪፎርም የሶስት ነጥብ አምስት ቢሊየን እዳ ሽግሽግ አብሮ ይዞ የመጣ ነው። ድጎማ በዘጠኝ ወሩ ተሰጥቷል። በአመቱ ከተያዘው ውስጥ አርባ አንድ ቢሊየን ለሴፍቲኔት በተለይ በሪፎርሙ ምክንያት ተጋላጭ የሆኑ ዜጎቻችን በሚመጣው የአጭር ጊዜ ተጽዕኖ ወደ ከፋ ችግር ውስጥ እንዳይገቡ ለማድረግ የተደረገ ነው። ለማዳበሪያ ወደ ስልሳ ሁለት ቢሊየን ከእያንዳንዱ ኩንታል ማዳበሪያ ውስጥ ሶስት ሺ ሰባት መቶ የኢትዮጵያ ብር እየተደጎመ ነው ማለት ነው በመድኃኒት ዋጋ ላይ ጫና ለመቀነስ እስካሁን ድረስ ሶስት ነጥብ አምስት ቢሊዮን ብር ድጎማ ተደርጓል ዘይት ወደ ስድስት ቢሊዮን ብር ተደርጓል ደሞዝ ወደ ሰላሳ ስምንት ነዳጅ በትሬጀሪ በኩል ስልሳ ቢሊዮን በነዳጅ ድርጅቱ በኩል ያለውን አርባ ስንጨምር መቶ ቢሊዮን ብር በዘጠኝ ወሩ ብቻ ለነዳጅ ድጎማ አድርገናል ጠቅላይ ሚኒስትር ዐቢይ አሕመድ በትጋታችንና በእቅዳችን ልክ ባለፉት ዘጠኝ ወራት ተጨባጭ ውጤት አይተናል ነው ያሉት የዘጠኝ ወሩን የስራ አፈጻጸም ስንመለከት በተወሰነ ደረጃ የካቢኔ አባላት ከግምት ቢያስገቡት ብዬ የማስበው ነገር፣ በማክሮ እንደታየው ለዚህ ዓመት ካቀድነው እቅድ አንጻር ውጤቱ በጣም ከፍተኛ ነው እና ካቢኔው ሪፖርቱን እንዲያይ የሚፈልገው ትጋት ስኬት ይወልዳል። በመትጋታችን፣ በመልፋታችን በእቅዳችን ልክ ውጤት ለማየት የሚታይ የሚጨበጥ ውጤት ለማየት ችለናል። ነገር ግን ስኬት መልሶ ትጋት ይወልዳል ተሳክቶልኛል ያስብኩትን ከውኛለው የሚል ኃይል። ይዘናጋል። ስኬትን ትጋት ገዳይ ሳይሆን ትጋት ተጨማሪ ትጋት ወላጅ አድርገን መጠቀም ከቻል በሚቀጥሉ ሶስት ወራት ካሰብነው እቅድ በላይ አሳክተን የተሟላ ስኬትና በሚቀጥለው ዓመት ስራችንም መነሻ ነገር እናገኛለን። በሁሉም ዘርፍ የተገኘው ውጤት ሀገራዊ ብልጽግናን ለማረጋገጥ እንደሚያግዝም ጠቅላይ ሚኒስትር ዐቢይ አሕመድ ተናግረዋል።